ትናንትና ዛሬ በአብርሽ ቤት የተለቀቀው ቪዲዮ አብርሽ ራሱን ነፃ ለማውጣት ጥረት ላይ እንዳለ ያሳውቃል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የማአዚ የመሪዋ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እሺ አሁንስ ምን እንፍረድ? እ ሲቀጥል ማለት ነው ሲቀጥል አብርሽ ከጓደኞች ጋር ተመካክረ ካሜራ ደቅነት ምን ብለህ አብርሽ፣ ሄርሜላ፣ ብሩኬ፣ አቤላ ማን ነው ደግሞ አንዱ ሆናችሁ ተመካክራችሁ ያደረጋችሁት ነገር ነው። እሱም ደግሞ አብርሽ ለትዳሩ ምን ያክል ታማኝ እንደሆነ ምን ያክል ሩታን እንደሚወዳት ማሳያ እንዲሆንን ብላችሁ ነው ይሄንን ቪዲዮ የሰራችሁት። ምንም ውሸት ምንም ነገር አያስፈልግም። አብርሽ ደግሞ ደነገጠ ወዘተ ቅብር ጥሱ አረ እንዴ ቤተሰብ ተነቃቃን፣ እኮ ሲቀጥል እኮ አሁን ከሩታ ጋር ሰላም ናችሁ አይደል? እንዴ ሰላም ናችሁ። ባለፈው የእርግዝናውን እንዴት እንደሚከብድ ሴት ልጅ እንዴት እንደምትሰቃይ እንደው ፈገግ ግብላችሁ ሁለታችሁም ደስ የሚል ቪዲዮ ሰርታችሁልናል፣ አይደለም? ይሄ ቪዲዮ መስራት ምን አስፈለገ? ከሄርሜላ ጋር እና ቤላ ተደብቀው መኝታ ቤት ውስጥ እንትን እዛ ሽት ቤት እና ቤላ ተደብቀው ሄርሜላ መታንተን ልታማልልክ ምናምን ምናምን አረብነትን ይሄ ጨዋታችሁን ለራሳችሁ ለራሳችሁ የምትጫወቱን ጨዋታ ለራሳችሁ፣ ማንም አይታለላችሁም። እሺ ስለዚህ አሁን አንተ ሌላ ታሪክ ውስጥ ከምትገባ ሌላ ድራማ ከምትጀምር በሰላም ከሚስትህ ጋር ደስ በሚሉ ቪዲዮዎች ብትመጣ፣ ቪው አሁን ካለ ቪው በላይ ነው የሚታይልህ። በነገራችን ላይ አብርሽ ሞኝ ነክ በጣም ሞኝነክ ሩታን እየተንከባከብክ ከሩታ ጋር ሆነ ከዚህ በኋላ ቪዲዮ ብሰራ ማለት ነው፣ አሁን ከሚታይልህ በላይ ነው የሚታይልህ። አሁን ግን የምሰሩት ስራ ሁሉ የሚያስጠላ የሚያስጠላ የሚደብር ማለት ነው፣ የሚደብር። አንድ እርጉዝን ሴት እንደዚህ ማንከራተት፣ እንደዚህ ማሳዘን፣ እንደዚህ ማስለቀስ ምንድን ነው የሚባለው? አሁን ይሄ ምንድን ነው የሚባለው? የሰው ልጅ ግን ከስህተቷ አይማርም እንዴ? እና ማለት ነው አብርሽ አላወቀም፣ እና ሌላ ናቸው ምናምን እንተና ምናምን የሚባል ነገር የለም። አራቱም ያውቃሉ። አራቱ ናቸው አምስት እስከ አብርሽ ሄርሜላ፣ አብርሽ፣ እነዛ ጎረምሶች አንድ ላይ ተመካከራችሁ ያደረጋችሁት ነገር ነው። እሱም ራሱን እንዲያወጣ አብርሽ ለተዳሩ ታማኝ አይደለም ባለጌ ነው ምናምን ስለሚባል ስለሚባል የተሰራ ቪዲዮ ነው እንጂ ማንንም አትሸውዱ። አብርሽ ሳያውቅ ሄርሜላ መጣችበት። ኖባዲ በደንብ አድርጎ ነው የሚያውቀው። በር ላይ ቆማ ነው ካሜራ ረምነታቸው እንደ የምታታልሉትን አታሉ እንጂ አታሉ ረወደዛ እና ማለት ነው ሞኛ ትሁን። በነገራችን ላይ ስማችሁን አጽዱ፣ ለስማችሁ ጥሩ ነገር ስሩ፣ ስሩ ጥሩ ነገር እንደ ባለፈው የለቀቃችሁትን ቪዲዮ፣ ደስ የሚል ቪዲዮ ይሄ እርግዝና ሀባብ የተሸከምክበትን ቪዲዮ አታይም። እንደ ከዚህ እኩል የሚታይልህ እኮ ከዛ ደግሞ ለሩታ የሆነ ነገር ሰተህ ሰርፕራይዝ ብታደርግ ቪዲዮ ብትሰራ ከሩታ ጋ ሆድ የሆድህን ብታወራ የትናየት እንደሚታይልህ ግን አላወቅክበትም። አብርሽ ራሱ ሁሌ በእንደዚህ አይነት ይሄ በዝሙት ነገር ተጠመዳችሁ። በቃ እሱን ካልሰራችሁ የሚታይላችሁ አይመስላችሁም። በነገራችን ላይ እና ወደ ራሳችሁ ብትመለሱ መልካም ነው ብዬ አስባለሁ። የእውነት ነው የምላችሁ፣ ወደ ራሳችሁ ተመለሱ። ጎረምሶቹ ደግሞ አታሽቃብጡ። አሽቃባጮች፣ አስመሳዮች፣ ፎካኮች እናንተው እንዳደላችሁ። እንዲ ምንድነው በዚህ ልክ ደግሞ አላዘን ምንድን የምታለቃቅሱት? ጥሩ ነገር እንደሰራ ሰው ሲያስጠሉ፣ ተሰርተሽ የደራ ልጅ